አንቺም ሆናችሁ ሱመያም ከህይወታችን ውስጥ ውጡልን። ኖሮ ይኖራል እናንተ ኖሮ ይኖሩ እናንተ ውጡ በቃ ይኖራል ኖሮ አንቺም የሚወድሽ ልጅ አለ። ባለፈው አገናኘሁሽ ከልጁ ጋር ቀጥይ፣ ቀጥይ የኛን የሷን እርግዝና መጠበቅ የራሽን እርግዝና ምናምን አክብረሽ አሳይነሽ እንግዲህ ነገ ምን ይሆናል የሚለውን አብረን የምና ይሆናል፣ እንጂ አሁን በዚህን ሰዓት ለወስንም እንዲነው ልላቸው አልችልም። የነገውን ፈጣሪ ያውቃል። የአንቺ ሸባብ ነው ጮጋራ ይቆረጣጣል ሁሉ ጊዜ ሁሉ ሰዓት መድኃኒት ራሱ ለሆነ ሰበብ ነው። አይ ቆርጣላ ወደ ወደ ጊዜ ምን ተጣሽ እንደውም ፍቅርሽ ንገሪ እንደውም ጥሩ ነው። ለአንተ ስል ስለምወድ ተጣውል ብትያሻል እንደውም አንድ ነገር እኔም ተምሬያለሁ በህይወቴ ቸኩዬ ተናድጄ ምናምን የማደርገው ነገር ዋጋ እንደሚያስከፍል አንቺን ማጣት እንደምችል አይቻለሁ። አንቺም ደግሞ የሆነ ነገር ስሜታዊ ሆነሽ፣ ከእንግዲህ በኋላ ለዛ አይነት ነገር ባትደግሚ ጥሩ ነው። እኔ ጥፍ ረበቀበካ ን ን አሰላም አሌይኩም ረህመቱላይ በረካቱ። ሰላም ሰላም፣ የክርስቲያን ወገኖችም እንዴት ናችሁ? ባላችሁበት ሁላችሁም ያላ ሰላምና እዝነት እናንተ ጋር ሲሆን እና ዛሬም ተመልሼ መጥቻለው፣ በአዲስ ቪዲዮ እና ሰይድና ሮዛ ቤዛን እና ሱመያን እያስጠነቀቁ ነው ማለት ነው። ከህይወታችን ውስጥ ውጡ፣ ህይወታችንን አትበጥብጡ፣ እናንተም የራሳችን ኑሮ ኑሩ፣ እኛም የራሳችንን እንኖራለን። ስለዚህ እኛ እየሄዳችሁ አትበጥብጡን፣ ስለኛ ማውራት አቁሙ እያሉ ነው ማለት ነው። ሲጀመር መጀመሪያውኑ ራሱ ሰይድና ቤዛ ተስማምተው ነው፣ ተንኮል እያሰቡ ነው እኛ ላይ። ስለዚህ እኛን ጠብቁን አትበጥብጡን። ልጅቷንም አሳቧን አታስቀይሯት፣ አትረብሿት እና አትነካኳት። ውጡ ከህይወት እያሉ እቺ ደግሞ ሲጀመር አይናውጣ ያኒ ምንም ማታፈር ሼ ማይዛትም እንደ ግን ጋይዝ፣ ለምን እውነት እውነቷን ነው እንደ ግን እኔ ወላይ እውነት አልመሰለኝም እስካሁን ማለት ነው። ለምን ቪዲዮ እየሰሩበት ያኒ ዩቲዩብ እየሰራችበት ይመስለኛል ደግሞ ሲጀመር በሃይማኖት አንድ አይደለ እስቲ ከምሎ ነው ሰይድ መቶ ሰው የሚወዱ ሲጀመር ስታስቡ ራሱ እኔ እንደዚህ ራሱ ታስጠላኛለች ይችላል ማለት ነው። ለምን እኔ እንጃ እኔ ሁሉ ነገራ ደስ አይለኝም። ታስጠላለች። ያበደው ውሻ ትመስላለች ለራሷ አራሱ ማለት ነው። እና እንደዛ ነው ምላችሁ ጋይዝ። ደግሞ ድርቅ ወይ ሰው እንደዚህ ያም ቆይ ወንዴ ለምን እንደዛ ውስጥ ካለ ሰይድ እንዴ ከለ ወንድ የለም እንዴ ቆይ ሱመያ ብትወስደው ይን ሰውዬ ማለት ላይ የገቡ ነው በኋላ እኔ እኮ የሚገርመኝ ማለት ነው እሱ ውጪ ከህይወታችን ይላታል ገና እሷ ተጋብታችሁ አርግዛ ከዛ በኋላ ከህይወታችሁ ይወጣል ምን ማለት ነው ጋይስ ያማታል ያማታል ግልጅቷ እሺ ሱመያ ባለቤቷ ናት ምን ቤት ናት እኔ የሚገርመኝ? ሲጀመር ማውጣት አለበት። ሲጀመር እውነት ማውጣት አለባት። ከህይወቱ ከህይወታቸው ማለት ነው። እና ሱማያ ራሱ ደግሞ ምን ብላ ከሷ ጋር ተስማማለች? ግን ለምን ከሷ ጋር ተስማምታ እንደዚህ አይነት ነገር ተፈጽሟል? ያለው አለም መፈጸሟ እንጃኔ። ስለዚህ እንደዛ ነው የምለው ጋይስ። እና ያን ያስጠነቅቋል። ሰኢድና አንተ ሮዛ ከተጋባችሁ ነው እግዚአብሔር የሚያደርገውን በኋላ አያውቅም፣ በኋላ ይቀየራል ትላለች ማለት ነው። እሷ ተስፋ አርግታ ወይም ምስኪን። ግን እውነት እኮ ማለት ነው ሮዛ፣ ቀኗ አልደረሰኝም እንጂ በሰው ሰበብ እቺ ልጅ ሞታ ነበር። ለምን አንድ ነገር ቾኮላ ሄዳ ሮጣ ለነገረች ልጅታ፣ ተደፍታ ገብታ ወጥ ወጥ አረገችላቸው ማለት ነው። እና እስካሁን ራሱ ያው ጨጓራዬ ያቃጥለኛል ጀርባዬ ወገብ ያቃጥለኛል እያለች ነው ማለት ነው። እንደው ማላ ወጣት ባታስታውክ ኖሮ እሞታለች ማለት እኮ ነው። ውርደት። እውነት እዚህ ቦታ እሷ ብቻ አይደለችም። ሲጀመር ሰይድ ራሱ አውቆ ነው እንጂ ውስጥ አለበት ይሄን ነገር አኪድ። እንዴት እሺ? የሱ ቻና ላይ ቻና ላይ ይለቀቅላታል አኪድ ቀጥሯት ከዛ ሰይድ ደግሞ። ክዶ ይሆናል። እኔ በቃ እንደምለው ማለት ነው። ከመሬት ተነስተው አሁን እንደዚህ ማለት ይችላል። እኔ ምንም እውነቱ እና ውሸቱ ራሱ ግራ ያጋባል ጋይስ። ስሬስ እየሆኑ ደግሞ ደሞ ውጪ ይለዋታል። ሌላ ጊዜ ሳይ ደግሞ አብሮ ትስማሙ ይመስላል እውነት። እኔ ምንም ይሄ ግራ ያጋባል። ለማንኛውም እሷንም አላህ ያስተካክላል። ይቺም እውነት ከህይወታቸው መውጣት አለባት ሲጀመር እና እንደዛ ነው የምላችሁ ጋይስ ሮዛም ዛሬ አምሮባታል ዛሬ አማርኛ ተምር ያለው እያለች ነው መጀመሪያ ሊደበድቧል ነበረችን ከዛ ሰይስተያት በስነ ስርዓት አውርተን እንግባባ አለቻት ማለት ነው ጋይስ እንጂ ልትደበደብ ነበር እንደዛ ነው የምላችሁ ወላሂ ዛሬ ማውራው ራሱ ግራ ገብቶኛል። ራሴን በጣም አሞኛል። ተላቸሁ እንቀልፍ አልተኛውም። እንደዛ ነው የምላችሁ ቤተሰብ። ለማንኛውም ቪዲዮን ላይክ አርጉ፣ ኮሜንት አስተያየት ጻፍ። ውስቲ ላይክም አርጉ፣ ሰብስክራይብ አርጉ፣ ኮሜንትም ጻፉልኝ። ኮሜንታችሁ ሳይ ማለት ነው ደስ ይለኛል። በቃ ጻፉልኝ፣ ምንም አይከፈልበትም። ሳቅ ራሱ አሻንጉሊት ራሱ ብስ መሳቅ ሳቁ ወይ ደሞ የሆነ ነገር በቃ ልብ ራሱ ብሰጥ ወይ ደግሞ ሀሳብ ስጡኝ። እንደዛ ነው የምላቸው። ለማንኛውም ሱማያየም ሰበቡን እስጥሽ፣ እንግዲህ ምን ታደርጊያለሽ? ውጪ ተብለሽ አንችም ከህይወቴ ውጪ፣ ከልቤ ውስጥ መውጪ፣ ስለኔ አታወሪ እያለ ነው እንግዲህ ሰይድ። አንቺ ደግሞ ማውራቱን አትተይ። ሲጀመር ሱማያ የእሱ ፍቅር አለባት እሷ አትቶመችም፣ ትወደዋለች። አውቃ ነው እንጂ እኮ ሱማያ፣ ሲጀመር ትወደዋለች ሰይድን። ለምን መመለስ እንደፈራች አላቅም እንጂ ወይ ደግሞ ይሄና ለሱን ያንከራተተች ሰይድ ይቀጣኛል ብላ ከፈራችሁ ምናልባት ነው እንጂ በጣም ነው የምትወደው። ባትወደው ኖሮ እንደዚህ ሱርሱር ውዬ ሄደች አታወራም ነበር ሲጀመር እነቴ ነው እኮ ነው። አሁን አዩ ያት እስቲ፣ አዩ፣ ስለሱ ማታነሳ ስራዋን ትሰራለች እሷ። መቅ ያኒ እንትና ሰይድ እንደዚህ ሆነ፣ እንደዚህ ሆነ፣ የለም፣ የምትፈልገውን ወስደን በዛው ጥፍት። አዩ፣ አሽቃባጫ ማለት እንደዛ ነው የምላችሁ። ጋይ እና ወሬ አላበዛባችሁም። ሰብስክራይብ አላረጋችሁ ሰብስክራይብ እያረጋችሁ ዱ እንዴት እንደማወራችሁ ነው፣ እኔ የማቆበው በእውነት አይኔን በግድ እየገለጥኩ ማለት ነው። ስለዚህ ኢንሻአላህ ከሆነ ሆነ፣ ካልሆነ ደግሞ ነገ ተመልሼ ሰራላችኋለሁ።